ኢትዮፒካሊንክ ተመልሰናል አድማጮቻችን። የኢትዮፒካሊንክ የኢትዮጵያ ምሽት ዝግጅት እየተደመጠ ይገኛል። ግዛቸው ሲማ አለን። አንድ ታዋቂ አርቲስት ሕግ ፊት ቀረበ። ሕግ ፊት የቀረበው ታዋቂ አርቲስት ማን ነው? ታዋቂው አርቲስት ሕግ ፊት የቀረበውስ ለምንድን ነው? የሚለው ደግሞ በቀጣይነት ግዛቸው ይነግረናል ማለት ነው። በጣም አሪፍ። የዚህን አርቲስት ወሬ ባለፈው ሳምንት አንስተን ነበረ። አርቲስት ዳንኤል ተገኝ ነው። ዳንኤል ተገኝ በቴሌቪዥን የማስታወቂያ ስራዎች፣ በገመና ተወዳጅ የቴሌቪዥን ድራማ ላይ ዶክተር ምስክር ሆኖ የሰራ አርቲስት ነው። ዳንኤል ተገኝ ባለፈው ሳምንት በፕሮግራማችን ላይ ወደ ፍርድ ቤት የሚያመላልሰው ጉዳይ ሊገጥመው ነው ብለን ነበረ። ዳንኤል ተገኝና ወይዘሮ ቤቴሌ ማበበ ከተባሉ ዳንኤል ተገኝ ወይዘሮ ቤቴሌ ማበበ ከተባሉ ባለ ሀብት ጋር ፊልም ለመስራት ተስማምቶ ወይዘሮ ቤቴልሄም ፊልሙን ሊሰራልኝ አልቻለም። ለዚህ ፊልም ሲባል ግን ከሶስት መቶ ሺህ ብር በላይ ወስዷል እና ፊልሙንም አልሰራም፣ ለፊልሙ መስሪያ ተብሎ የተያዘለትን የሶስት መቶ ሺህ ብር በጀት አልመለሰልኝም በሚል ነበር ቅሬታ አቅርበውበት እዚህ ፕሮግራማችን ላይ ያቀረብ ነው። አሁንም አለመግባባቱ አልበረደም። የአለመግባባቱ ከወይዘሮዋ ጋር እንዳለ ሆኖ የወይዘሮ ጠበቃ የወይዘሮዋ ጠበቃ ከሆኑት አቶ ተመስገን ታምሩ ጋርም ችግር ተፈጥሯል። የወይዘሮ ቤተልሔም አበበ ጠበቃ እና ዳንኤል የአለመግባባታቸው መንስኤ የዳንኤል ቢሮ ወደ ሆነው እና የወይዘሮዋ ንብረት ናቸው የተባሉትን ንብረቶች ለመቀበል ጠበቃዋ የደንበኛ የንብረት አንተ ጋር ስላለ ልትመልስ ይገባል በሚል ሊጠይቀው ሄድኩኝ ይላሉ። ነገር ግን ቢሮ እንደደረስኩኝ ከቢሮ እንደወጣና ዘዛ አካባቢ እንድርቅ ለመደብደብ በመጋበዝ እንዲሁም ደግሞ ከፍተኛ ዛቻ በማድረስ ፈጽሙብኛል ሲሉ ገልጸዋል። ይህ ድርጊትም ከወራት በፊት እንዳጋጠማቸው ነው የሚገልጹት አቶ ተመስገን ታምሩ ወዲያውም ሊደበድበኝ የነበረውና ከፍተኛ ዛቻ ሲዘነዝብብኝ የነበረውን ሰውዬ የፖሊስ አባላት በመጥራት ጉዳዩን በማስረዳት ሁለታችንም ተያይዘን ወደ ካራማራ ፖሊስ ጣቢያ ልናመራ ችለናል። ካራማራ ፖሊስ ጣቢያ እንደደረስንም የክስ ማመልከቻ አስገብቼ የደረሰብኝ ነገር አስረድቼ፣ ጉዳዩ ሕግ ፊት ቀርበን በ መታየት ላይ ሆኗል ብለዋል። ህግ ፊት ህግ ፊት ቀርበንም በተፈጠረው ነገር ዳንኤል ድርጊቱን በስሜታዊነት እንደፈጸመና እዛው ህግ ፊት ይቅርታ እንደጠየቀኝ ገልጸዋል። ጉዳዩን የያዙት ፖሊሶችም እኛን ለማስማማት ሞክረዋል። በወቅቱም ይቅርታ ስለጠየቀኝ ድርጊቱን መፈጸሙ ይቅርታ መጠየቅ ድርጊቱን በመፈጸሙ ነው ብዬ ይቅርታውን ተቀብዬ የጻፍኩትን ማመልከቻ ግን የክስ ማመልከቻ መሻሪያ ደብዳቤ ሳልጽፍ ከዛ ወጥች ያለው ሲሉ ገልጸውልናል። የካራማራ ፖሊስ የምርመራ ክፍል ኃላፊ የሆኑትን የድርጊቱ እውነት ተፈጽሟል ብለን ለማጣራት ሙከራ አድርገናል። አዎ ከወራት በፊት እንዲህ አይነት ድርጊት ተፈጽሞ ነበረ። ይህንን ድርጊት አድርጓል የተባለውን አርቲስቱንና ጠበቃውን እዚህ ሁኔ ቢሮ አቅርበን እንዲስማሙ አድርገናል። ጉዳዩ በዚህ ሁኔታ እንዳለ ነው የማቀው ሲሉ የተፈጠረውን ነገር ለኢትዮፒካ ሊንክ ማብራሪያ ሰጥቷል። የካራማራ ፖሊስ ስለዚህ ጉዳይ ከኢትዮጵካ ሊንክ ማብራሪያ ወይንም ምላሽ እንዲሰጥ የተጠየቀው አርቲስት ዳንኤል ተገኝ ማብራሪያ ከሰጥቶናል። ማብራሪያ ከሰጠን በኋላ ግን በመጨረሻ ሰዓት እንደገና የሰጠሁት ምላሽ እንዳይተላለፍ፣ ምላሽ አልሰጥም የነሱን ቅሬታ ብቻ እንድታስተናግዱ ብሎ በጥብቅ ስላሳሰበን ምላሹን እናካትታልቻል።